ዜና የቅማንት ጥንታዊ ቅርሶቻችን ላይ ትልቅ ጥንቃቄና እንክብካቤ ማድረግ ያስፈልጋል ተባለም። በመተማ ወረዳ የሚፈጸመው መረን የለሽ የንጹሃን እገታ ተባብሶ መቀጠሉ ተሰማም። በክልላችን የተሻለ ሰላም ገንብተናል ሲል የአማራ ብልጽግና ተናገረም። በደቡብ ኢትዮጵያ ክልል የተከሰተ የእንስሳት ወረሽኝ እየተባባሰ መሄዱ ተገለጸም። ሰላም ጤና ይስጥልን ውድ አድማጅ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃን ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱ ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። የቅማንት ጥንታዊ ቅርሶቻችን ላይ ትልቅ ጥንቃቄና እንክብካቤ ማድረግ ያስፈልጋል ተባለም። ከገልቦናው ስርዓት ጋር የተያያዙ ጥንታውያን ቅርሶቻችን ጥንቃቄ በተሞላበት መንገድ ተገቢውን እንክብካቤ ማድረግ ለቅማንት ሕዝብና ለሀገሪቱ ትልቅ ፋይዳ አለው ሲሉ የቅማንት ምሁራን አሳስበዋል። የቅማንት ሕዝብ የጥንታዊት ኢትዮጵያ መሰረት መሆኑ ዓለም ያወቀው እውነታ ቢሆንም የቅማንት መሰረት የሆኑ ልዩ ልዩ ቅርሶችና እሴቶች ላይ የሚደረገው ጥንቃቄና እንክብካቤ ግን በጣም ዝቅተኛ ነው ተብሏል። ታላቁ የቅማንት ህዝብ በተለያዩ ዓለማት የነበሩት ታሪካዊ ቅርሶቹ በተፈጠሩት ታሪካዊና ባህላዊ ለውጦች የሌላ ህዝብ ገንዘብ እንደሆኑ የገለጹልን ምሁራኑም በሀገራችን ኢትዮጵያን ብዙዎቹ የተዛቡና ለሌላ አካል የተሰጡ ቢሆንም አሁን ቅማንት ከጥፋት ተርፎ በሚገኝባቸው አካባቢዎች ያሉት ቅርሶችም አደጋ ላይ ወድቀዋል ሲሉ በአጽንኦት ገልጸዋል። በአሁኑ የቅማንት ምድር የሚገኙ የህገ ልቦና ጥንታዊ ድግናዎችን የሚመለከተው የመንግስት አካል በቅርስነት መዝግቦ ባለመያዙና ተገቢውን እንክብካቤ ባለማድረጉ አደጋ ላይ ወድቀዋል የሚሉት ምሁራኑም ህብረተሰቡ ከመንግስት ጋር ተቀናጅቶ በመስራት እነዚህን ታሪካዊ ቅርሶች እንዲጠበቁ ማድረግ አለበት ብለዋል። በላይ አርማጭሆ፣ በወገራና በጭልጋ ወረዳ በርካታ የህገ ልቦና ጥንታዊ ድግናዎች በብዛት ቢገኙም በህብረተሰቡና በመንግስት አካላት ዘንድ የተደረገላቸው ጥበቃ ባለመኖሩ አደጋ ላይ እየወደቁ መሆናቸውን ምሁራኑ አክለው ተናግረዋል። የከርከሮና እና ቦንበርጎን ድግና እንዲሁም የቅድስቲ እናንተላ ድግናዎች የጥንታውያን ቅማንቶች ታሪክ የሚያሳዩ እድሜ ጠገብ ድግናዎች ቢሆኑም እስካሁን የተደረገላቸው እንክብካቤ የለም የሚሉት ወገኖች አንዳንዶችም ሆን ተብለው እንዲወድሙ እየተሰራባቸው ነው ሲሉ ገልጸዋል። ግልገል እንተላን ከገልቦን አምልኮ ቦታነት ወደ ክርስትና ቤተክርስቲያንነት የቀየሩት ኃላፊነት የጎደላቸው ሰዎች የቦታውን ጥንታዊ ታሪክነት ለማስጠበቅ ይረዳ ዘንድ የሰሩት አንዳች ተግባር የላቸውም ሲሉ ምሁራኑ ለጃኑ ቅማንት ሚዲያ ተናግረዋል። አባትን ተላና በጋባ የሚገኘው ታዋቂ ዋርካ ድግናዎችን በመንገድ ግንባታ ሰበብ በርካታ ክፍላቸው ጉዳት እንደደረሰባቸው ተመልክተናል የሚሉት ምሁራኑም ህብረተሰቡ እንዲህ አይነት ታሪክ አውዳሚ ስራዎችን ቀድሞ በመረዳት ማስቆም ነበረበት ብለዋል። የህገ ልቦና ታሪካዊ ቅርስ የሆኑትን ድግናዎች በማጥፋትና ታሪኩን በመቀየር ረገድ ትልቁን ሚና እየተጫወተ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክህነት መሆኑን በምሁራኑ ዘንድ ተገልጿል። ቤተ ክርስቲያኗ የቅማንትን ገልቦና ታሪካዊ ቦታዎችን እንዲቀይርና ታሪኩን እንዲያጠፋ ባደራጀችው ቤተ ክህነት የተባለ ተቋም ከቅርብ ጊዜ ወዲህ ጀንዲቫን፣ ዲቫን፣ ባጀናምባን፣ ግልገል ንተላንና ሌሎችን ድግናዎች ሌሎች ድግናዎች መዝረፏም አይዘነጋም። በጭልጋ ወረዳ የሚገኙ ድግናዎችም ተመሳሳይ ችግሮች ገጥሟቸዋል የሚሉት የቅማንት ምሁራን በርካታ ድግናዎች ቤተ ክርስቲያን እየተሰራባቸው ታሪካቸው እንዲከስም እየተደረጉ ናቸው ብለዋል። ታዋቂውን የዞን የድባ ድግና ወደ ዋሌ ደባር ሴማ ገዳም የቀየሩት የቤተ ክርስቲያኗ ደብተራዎች ከቅርብ ጊዜ ወዲህ ዳግም እንጨት አምባና ሳራምባ የተባሉ ተባሉ የገልቦና ታሪካዊ ቅርሶችን በገዳም ስም ለመውረስ እየተንቀሳቀሱ መሆናቸውን አስመልክቶ ጃኖ ቅማንት ሚዲያ ሲዘግብ መቆየቱም አይዘነጋም። ይህን የቅርስና ርስት ዘረፋ ቀድሞ የተረዱት የዋልድባና ተንበራ ገበሬዎች ባለፈው መጋቢት አንድ ቀን 2017 ዓ ም ቦታው ድረስ በመሄድ ተቃውሟቸውን እንዲህ ሲሉ ገልጸው ነበር። ከዚህ በፊት የተረከብነው ነው አባቶቻችን፣ ነው አባቶቻችን በደርግ ዘመነ መንግስት ጀምረው እስካሁኑም ድረስ እየተጠቀሙበትና እኛን እያሳደጉበት ይገኛሉ። አሁንም እኛ ትውልዶች ወልደናል፣ ለልጆቻችን ወይም የተወለደው ወጣት አሁንም አድግበታለው ብሎ የሚመኘው በዚች ብቻ ነው። በሀገራችን ደግሞ በኢትዮጵያ አንደኛ ተብላ የምትቆጠር የምታስመሰግን ትክክለኛ እስከ ቅርሷ የምትገኝ መሬታችን እችናት የነበረችው በዋሊደባና በተንበራ የወል መሬት በጋራ የምንጠቀምባት። አሁን ግን ያላወቅ ነው መለኩሴ ነው የሚመጣው የሚሉት ነገር አለ። መለኩሴ ከሆነ ደግሞ በተለያየ በማናውቀው በማንሰማው አካባቢው ህዝብ ውጭ የሆነ ስራ ድርጊት እየተሰራ መለኩሴ ነው ብለው በኋላ ምን ነው ምክንያት ላይ ሊያስቀምጡበት ፈለጉ ግን ምን ወስደው ምናልባት የምንለው ግን መለኩሴ ትክክለኛ ሳይሆን ነጋዴ ነው እችን ጥቅም ሊጠቀም የፈለገ ነው በሚል የኔ የመሰለ ወጣት የት እንደምንደፋው በጣም ከብዶናለኛ እና ይህን ቦታ እንሰጣለን። እኔ እንጃኔ ተወላጅ የሚሰጥ ሆነይስ እንዴኔ ግን አልሰጥም። በጭልጋ ወረዳ የሚገኘው በጻድቁ ኖ ሚስት መቃብር ላይ የተመሰረተው የሜታ አይከል ድግናም ለከፍተኛ አደጋ የተጋለጠ መሆኑን ምሁራኑ ባደረጉት ጥናት ማረጋገጣቸውን ተናግረዋል። ይህን ተከትሎ የገልቦና ካህናት ያይከል ከተማ ማህበረሰብን በማስተባበር ጥንታዊን የሜታ አይከል ድግናን ለመታደግ በሚል ዙሪያውን ማጠራቸውን ያይከል ምንጮቻችን ለጃኖቅማንት ሚዲያ ገልጸዋል። ህብረተሰቡ ሜታ ይከል ድግና ላይ እየደረሰ ያለውን ውድመትና የታሪክ መዛባት ለመከላከል ባለፈው የካቲት 17 ቀን 2017 ዓመተ ምህረት ከገል ቦና ካህናት ጋር በመተባበር የድግናውን ዙሪያ በምስሉ በሚታየው መልኩ ማጠሩ አበረታች ተግባር ነው ተብሏል። የሜታ ይከል ድግና ለበርካታ ዓመታት የሚታወቅበት ትልቅ ግራር ዛፍ በዕድሜ መዛባትና እንክብካቤ ማነስ ምክንያት ሙሉ ለሙሉ ተሰብሮ መውደቁን የተመለከቱ ወገኖች በቦታው እንደዋርካና ወይራ የመሳሰሉ አገር በቀል ዛፎች እንዲተከሉ ማድረግ መልካም ነው ብለዋል። የሚታይከል ድግና በ1954 አንድ የትማገላ የተባለች ጠንቋይ ቡና ፍልታበታለች፣ ድግናው ረክሷል በሚል የሕገ ልቦናው ቅዳሴ የተቋርጦበት ለረጅም ዓመታት ወደ ባዕድ አምልኮት ተቀይሮ ቢቆይም ከሚሊኒየሙ ጀምሮ ድግናው በሕገ ልቦና ካህናትና በወንበሩ ተባርኮ ወደ ጥንታዊ አገልግሎቱ መመለሱ አይዘነጋም። የቅማንት ህገ ልቦና ድግናዎችና ሌሎች የቅማንት ትልልቅ ቅርሶች የሚገኙባቸው የጭልጋ፣ የላይ አርማጭ ሆም፣ የወገራ ወረዳዎችና የጎንደር ከተማ ባህልና ቱሪዝም ጽህፈት ቤቶች ተገቢውን ትኩረት ሰጥተው እንዲመዘግቧቸውና ጥበቃ እንዲያደርጉላቸው ሲሉ ምሁራኑ ጠይቀዋል። በመተማ ወረዳ የሚፈጸመው መረን የለሽ የንጹሃን እገታ ተባብሶ መቀጠሉ ትሰማም። በመተማ ወረዳ በንጹሃን ዜጎች ላይ የሚደረገው የጅምላ እገታ ዛሬም ተባብሶ መቀጠሉን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ዛሬ መጋቢት 11 ቀን 2017 ዓመተ ምህረት ካይከል ተነስቶ ወደ ሼዲ ከተማ መንገደኞችን አሳፍሮ ሲጓዝ የነበረም ታርጋ ቁጥር 15568 የሆን 68 የሆነ አባዱላ ገንዷ ብርሽኝ የተባለው ቦታ ሲደርስ እንዲቆም ተደርጎ ከተሳፋሪዎች ተመርጠው ስድስት ቅማንቶች መታገታቸው ታውቋል። እገታው ዘር ተኮር መሆኑን የገለጹልን የመቃ ቀበሌ ነዋሪዎች አባዱላ ውስጥ ከተሳፈሩት ሰዎች መካከል ስድስት ቅማንቶችን ለይተው እንዳገቷቸውና ዘባጭ ባህር ወደ ተባለ ቦታ እንደወሰዷቸው ተናግረዋል። አካባቢውን የትርምስ ቀጠና ለማድረግ የሚሰራው የመተማ ወረዳ ጽንፈኛ ባለስልጣናት ቡድን እጁ እንዳለበት ይገመታል ያሉን የመረጃ ምንጮቻችን እገታው የተፈጸመው በተቀናጀ መንገድ መሆኑን ገልጸዋል። የቅማንት ሕዝብ ባለፈው ሳምንት ከቅማን ታጣቂዎች ጋር በመተባበር የታገቱ ሁለት የአማራ ተወላጆችን ከአጋሽ ሽፍታ አስለቅቆ ማስረከቡን መዘገባችን አይዘነጋም። በመተማና አካባቢው የተንሰራፋው ነውጠኝነትና ስርዓት አልበኝነት ያናወዘው የወረዳው ባለስልጣናት ቡድን ግን በቀጠናው ከተሰማራው ሰው አጋች የፋኖ ታጣቂ ጋር በመተባበር ቅማንቶችን በዘራቸው እየመረጠ ያሳግታል ሲሉ የአካባቢው ቅማንቶች በምሬት እየገለጹ ይገኛሉ። እገታው ዘርን መርጦ ከሆነ በመንገዱ የሚያልፈን አማራ ተጓዥ በጅምላ ማገትና የፈለግነውን ገንዘብ ማስከፈል በጣም ቀላሉ ነገር ነው የሚሉት የመተማ ወረዳ ቅማንቶች ወደዚህ አይነት እርምጃ ከመግባታቸው በፊት የወረዳው ጽንፈኛ ባለስልጣናት ቡድን ያሳገታቸውን ስድስት ቅማንቶች እንዲያስለቅቅ አሳስበዋል። ዘባጭ ባህር የተባለው ቀበሌ በወረዳ ውስጥ የሚገኝ በመሆኑ ታጣቂዎችን አሰማርቶ የታገቱ ቅማንቶችን የማስለቀቅ ኃላፊነት የመተማ ወረዳ መንግስት ነው ሲሉ ነዋሪዎች ተናግረዋል። ቅማንቶች ከቦታ ቦታ የሚያደርጉትን እንቅስቃሴ በጥንቃቄ እንዲያደርጉ ቢመከርም በርካታ ወገኖች በዘፈቀደ እየተጓዙ ለወሮበላው ኋላ ቀር ሰው አጋች ቡድን ሰለባ እየሆኑ ናቸው ተብሏል። ዘገይቶ በደረሰ መረጃ ተለይቶ የታገቱት ስድስት ቅማንቶች የአማራ ክልል ሲቪል ሰርቪስ ኮሚሽን በማንነታቸው ምክንያት ከስራቸው የተፈናቀሉ ቅማንቶች ከመጋቢት አንድ ቀን 2017 ዓ.ም ጀምሮ ጀምሮም ወደ ስራቸው እንዲመለሱ ሲል ለምዕራብ ጎንደር ዞን በጻፈው ደብዳቤ መሰረት ሪፖርት ለማድረግ ወደ ዞኑ ከተማ ሲሄዱ የነበሩ ናቸው ተብሏል። መታወቂያቸውን እያዩ መርጠው ከመኪና በማውረድ እንዳገቷቸው የገለጹልን የመረጃ ምንጮቻችን በእገታው የዞኑና የወረዳው ባለስልጣናት እጅ ሳይኖርበት አይቀርም ብለዋል። በክልላችን የተሻለ ሰላም ገንብተናል ሲል የአማራ ብልጽግና ተናገረ። ፓርቲው በክልሉ የተሻለ ሰላም መገንባቱን ሊናገር እንጂ ትላንት በአዲስ ዘመን ማክሰኘትና ሌሎችም አካባቢዎች በፋኖ ታጣቂዎችና ጥምር ጦር ሲሉ በሚጠሩት የመንግስት ኃይል መካከል ለተወሰኑ ሰዓታት የተኩስ ልውውጥ ተደርጎ የትራንስፖርት እንቅስቃሴ ተስተጓጉሎ ነበር። ባደረግነው የተቀናጀ ጥረት በክልላችን የተሻለ ሰላም ገንብተናል ያሉት የአማራ ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ሲሆኑም በቀጣይ ሰላምን አጽንቶ ለማስቀጠል ብሎም የሕዝቡን ፍላጎት መሰረት ያደረገ የልማትና የመልካም አስተዳደር ተግባራትን ለማጠናከር በትኩረት እንሰራለን ሲሉ ተናግረዋል። ይሁን እንጂ ትላንት መጋቢት 10 ቀን 2017 ዓ.ም ምህረት የደብረ ማርቆስ ከተማ አስተዳደር ከተማችንን በኃይል ለመቆጣጠር በተለያዩ አቅጣጫዎች ጥቃት የከፈተብንን ጽንፈኛ ኃይል መክተናል ሲሉ ዛሬ የክልሉ ብልጽግና ከተናገረው የሚቃረን ሀሳብ ማንሳታቸው አይዘነጋም። አሁን በክልሉ የተለያዩ አካባቢዎች ፋኖ የተባለው ኃይል እገታዎችን፣ ዝርፊያዎችን እና የደፈጣ ጥቃቶችን እየፈጸመ የማህበረሰቡን ሰላም እያወከ ባለበት ሁኔታም ክልሉን የሚመራው ህጋዊ ጽንፈኛ ቡድን የተሻለ ሰላም ገንብተናል ሲል ህዝቡ የሚያውቀውን እውነት ለመሸፈን ሞክሯል። የአፈር ማዳበሪያ ሳይቀር ከቦታ ቦታ ለማንቀሳቀስ መጀመሪያ ጥምር ጦር በሚል የተደራጀው ኃይል መንገድ ላይ ፋኖ መኖሩን እና ለመኖሩን ለማወቅ ምንም በሌለበት የጭነት መኪኖችን እያስከተለ በባዶ ሜዳ ላይ ጥይት እየተኮሰ እንደሚጓዝ የገለጹልን የመረጃ ምንጮቻችን ፓርቲው በክልላችን ተገንብቷል ያለው የተሻለ ሰላም ወዴት አለ ሲሉ ጠይቀዋል። የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በክልላችን የተሻለ ሰላም ገንብተናል የሚለውን ሀሳብ ያነሱት ድርጅቱ በባህር ዳር ከተማ ተሰብስቦ ያለፉትን የስምንት ወራት የስራ አፈጻጸም ግምገማ እያካሄደ ባለበት ወቅት ነው። በዚህ መድረክ ላይ ተገኝተው ንግግር ያደረጉት የክልሉ አስተዳዳሪ አቶ አረጋ ከበደ በበኩላቸው ትምህርት በማንኛውም መለኪያ የፖለቲካ አጀንዳ ማስፈጸሚያ ሊሆን አይገባም የሚል የተለመደ ሀሳብ አንስተዋል። በክልሉ ባለ የጸጥታ ችግር ምክንያት ትምህርት የፖለቲካ አጀንዳ መሆኑንና እስካሁን ወደ ትምህርት ገበታቸው ያልተመለሱ በሚሊዮን የሚቆጠሩ ተማሪዎች አሉ የሚለው የአቶ አረጋ ከበደ ሐሳብ በክልሉ የተሻለ ሰላም ገንብተናል ከሚለው የአቶ አረጋ ሲሳይ ንግግር ጋር ይጋጫል። የሁለቱ ባለስልጣናት ያልተናበበ ንግግር ክልሉ ከምንጊዜውም የተሻለ ሰላም ከገነባና ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ወደ ነበሩበት ከተመለሱ ተማሪዎች ለምን ወደ ቀደመ የትምህርት ገበታቸው አልተመለሱም የሚል ጥያቄ አስነስተዋል። በደቡብ ኢትዮጵያ ክልል የተከሰተው የእንስሳት ወረሽኝ እየተባባሰ መሄዱ ተገለጸም። እስካሁን ባለው መረጃ በበሽታው የሞቱት የቀንድ ከብቶች ቁጥር ከ1400 መሻገሩን የአካባቢው ባለሥልጣናት አረጋግጠዋል። የዳልጋ ከብቶች ወረሽኝ በክልሉ ሶስት ዞኖች ተከስቶ እንስሳትን እየገደለ ቢሆንም የበሽታው አይነት እስካሁን በግልጽ አለመታወቁ ቁንጃኖ ቅማንት ሚዲያ ከቀናት በፊት የክልሉን ግብርና ቢሮ መረጃ መነሻ አድርጎ መዘገበ አይዘነጋም። እንደ ክልሉ ግብርና ቢሮ መረጃ ከሆነ በበሽታው ካለቁት ቁጥ ከ1400 በላይ እንስሳት በተጨማሪ ከ6500 በላይ ምልክቱ የታየባቸው የቀንድ ከብቶች እንዳሉ ታውቋል። ጉዳዩን በተመለከተ ትላንት ለኢትዮጵያ ኢንሳይደር መረጃ የሰጡት የክልሉ ግብርና ቢሮ ምክትል ኃላፊም በወረሽኙ ካለቁት እንስሳት ባሻገር የበሽታው ምልክት የታየባቸው 6500 የቀንድ ከብቶች በጋሞ በጎፋና ደቡብ ኦሞ ዞኖች የሚገኙ መሆናቸውን ጠቅሰው ወረሽኙ ወደ አሌ ዞን መዛመቱን ጠቁመዋል። ምክትል ኃላፊው አክለውን በበሽታው ለተጠቁት እንስሳት ሕክምና ከመስጠት ጎን ለጎን የወረሽኙን አይነት የመለየት ስራ በባለሙያዎች እየተከናወነ መሆኑን በመጥቀስ የበሽታው ምንነት እስካሁን እንዳልታወቅ አረጋግጧል። እንደ ክልሉ ግብርና ቢሮ መረጃም በወረሽኙ ምክንያት ከቦታ ቦታ የሚደረግ የእንስሳት እንቅስቃሴ ላይ ገደብ መጣሉ ታውቋል። በሌላ በኩል በወረሽኙ ምክንያት ቁጥሩ ቀላል የማይባል የቀንድ ከብት እያለቀ መሆኑን እናም መንግስት የሚናገረው በግብርና ባለሙያዎች ሪፖርት የሚደረግለትን በጣም ጥቂቱን ቁጥር መሆኑን የሚያጋልጡ መረጃዎች እየወጡ ናቸው የዳልጋ ከብቶች በሽታ ባርብቶ አደሮች በሚደረግ ያልተገደበ እንቅስቃሴ ምክንያት በስፋት መሰራጨቱን የሚጠቁሙት የመረጃ ምንጮች መንግስት ለሚዲያ ፍጆታ የሚያውለው መረጃ የራሱን ፖለቲካ በማይነካ መልኩ ቁጥሩን እየቀነሰ ነው ብለዋል። ለአብነትም የክልሉ ግብርና ቢሮ ምክትል ኃላፊ በወረሽኙ እስካሁን የሞቱ እንስሳትን ቁጥር ይፋ እንዲያደርግ ተጠይቆም በዚህ ጉዳይ ምንም አይነት መረጃ ላደራጀው አሁን ትኩረታችን በሽታው መከላከል ላይ ብቻ ነው የሚል የተሸፋፈነ መልስ መስጠቱን ያነሳሉ። ወረሽኙ አሁኑም በፍጥነት እየተዛመተና በሺዎች የሚቆጠሩ እንስሳትን እየገደለ መሆኑን የሚናገሩት የጉዳቱ ሰለባዎች በበኩላቸው መንግስትን ጨምሮ የሚመለከታቸው አካላት ለጉዳዩ አስቸኳይ መፍትሄ ካልሰጡ በተለይም በእንስሳት እርባታ ላይ ህይወታቸውን የመሰረቱ አርብቶ አደሮች ትልቅ አደጋ ውስጥ ሊወድቁ እንደሚችሉ ገልጸዋል። አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።